ቀበን እደግፈዋለሁ ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራምን ያዘጋጅ ነው እንደማንኛውም ሰው ኖርማል ቀለል ያለ ኢንቨንት ነበር ያስብነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን፣ የነበረው ነገር ተቀየረ። የሰው ልጅነን እንሳሳታለን በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ 哭。ታቸው ላጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማ እሁድ ምንደግመው ለምንድን ነው አንዳንድ ሰዎች አንመጡም ነበር። ለምን ጦመም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈለገ ማድረግ እንደተፈለገ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው? የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠይቅህ ወንድሜ? ከቻል እንደውም በዚህ አጋጣሚ ስላገኘው ቴንኪው አንደኛ ተደራጅተው እንደዚህ እንደዚህ ያድርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንደ አድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ያለ ስም ማጥፋት ነው? ይሄን ነገር እስኪ ንገረን ካንተ እንስማ እና ማቲን የመናገር መብት አለ። ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለው፣ ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለ መብት አለ። እሱም ነገኛን የመናገር መብት አለው። እኔ ግን አብርሽ፣ አይ ቲንክ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል፣ በነገራችን ላይ መግባት አልፈለግኩም። አንድ ጊዜ አዳምጢ በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግር ምንም

በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ንግግር ነገር ከሌለች አሁን ስለእህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድኩ የሆነ ቦታ ሲወድኩ ነ አንቺ የምትባለው መሲና ከእኛ በላይ የሚያከብራቸው የለም ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትስአፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላይ ደረሰኞችን አስወትቼ ልክል ለምን ተሰጠህ፣ ለምን ተደረገለህ፣ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጉ ያገባኛል። ሳሙ ማልሰሙ ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብታለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት፣ ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባልህ ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎደው እሷ፣ የምትወድቀው እሷ። ምን አገባል ግን። ይሄን ነገር ማስቆም የምችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያው ውሸት ማስቆም የምችለው አንተ ነህ። ምክንያቱም አንተን ነው የሚሰቡት። ገባህ አይደል? ሳይደረግላችሁ እየተደረገ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ከሆነ ምክንያቱም፣ እኔ ተከትጌ የሚሄደው ከሚሉት አንፃር ነው። እየተደረገል ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲብር ጅስቶናት ሄዳ ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱ እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አተው እናንተ አተው። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለ። አንድ ቪዲዮ አለ እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ የአንተ ፊት ወደዛ ነው። ገባህ ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየ አንደኛ አላየውም። ብትል እኔ ሲመስለኝ ለአይቱ ብስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብታ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስትቸዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላ በራሴ የሰርቼ ወጥቼ ምገባን ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶች ያገባኝ። እህቶች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን ምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች። አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታከሰደበችኝ። ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች፣ ስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለነው ያለው ነገ ና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አቲንክ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል፣ በነገራችን ላይ መግባት አልፈለግኩም ነበር። አንድ ጊዜ አዳምጪኝ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ

አሁን ቀስ እያለን እየተወያየን ያለነው እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲቭ ርጁሶን እንዲያውም ያለችው አሁን ነው። እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጥቋል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገባዋት። ረጁን ምን እንደሆነ ያውቃል። ረጁ በየው አብሬሽ አጠገበኝ ያለው የትኛውን ብር ነው የበለው በጠይቁ ምናምን ነገር ብዬ ያው እኔ እና ሷ ምን ስለምንነባባት እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ ሆናለሁ ብሎ ኤክስፕሌን አረገል።